ሰላም የተከበራችሁ ወላጆች፣ መምህራን እንዲሁም ተማሪዎች በዚህ ቪዲዮዬ በአንደኛ ክፍል የአማርኛ ቋንቋ የመማሪያ መጽሐፍ ውስጥ ያሉትን ይዘቶች አንድ በአንድ መስራት ጀምራለሁ። ስለዚህ በዛሬው ዕለት በምዕራፍ አንድ ውስጥ ያሉትን አብረን እንሰራለን። ከዛ በመቀጠል ደግሞ ምዕራፍ ሁለት፣ ምዕራፍ ሶስት እያልን በመጽሐፍት ውስጥ ያሉትን ይዘቶችንና ጥያቄዎችን አንድ በአንድ እተነትንላችኋለሁ መልካም ቆይታ ይሆንላችሁ ዘንድ በአክብሮት እመኛለሁ መልካም እንግዲህ የአንደኛ ክፍልን ነው አሁን የምንሰራላችሁ ከዚህ በፊት ከሁለተኛ ክፍል እስከ ስምንተኛ ክፍል ያሉትን አንድ በአንድ ሰርቼላችኋለሁ ስለዚህ ለመስራት ወይም ቪዲዮ ለመቅረጽ የሚመቹኝን አርዕስተ ጉዳዮች አንድ በአንድ በማየት አብረን እንሰራለን እንግዲህ በምዕራፍ አንድ ስለ ቤተሰብ ምንነት ነው የቀረበላችሁ የተከበራችሁ ተማሪዎች። ስለዚህ ቤተሰብ ማለት ምን ማለት ነው የሚለውን እስኪ አብረን እንመልከት። እንግዲህ ቤተሰብ ማለት በአንድ ጎጆ ወይም በአንድ ቤት ውስጥ የሚኖሩ እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት፣ አያት፣ እነዚህ ቤተሰብ ይባላሉ ማለት። ከዚህ በምስሉም እንደምታዩዋቸው እንግዲህ ተማሪዎች አባት አለ፣ እናት አሉ እዚህ ጋር ሕፃናት ወንድሞች ሴት አለች፣ እዚህ ጋር ወንድ ልጅ አለ። እነዚህ በአጠቃላይ ምን ይባላል? ቤተሰብ ይባላሉ ማለት ነው። እንግዲህ ገጽ ሶስት ላይ ቤተሰብ የሚል አለ። በቤተሰብ ውስጥ ምን ምን የሚካተቱ ነገሮች አሉ የሚል ጥያቄ ቀርቦልናል። እዚህ ጋር ቤተሰብ የሚል አለ። በቤተሰብ ውስጥ ምን አለ? አያት አለ፣ እናት አለ። ሌላሳ ምን ይካተታል? አባት ሊካተት ይችላል። ሌላስ ወንድም ይካተታል። ሌላስ? እህት ይካተታል። ሌላስ? አክስት ይካተታል። ሌላስ? አጎት ይካተታል። ልክ እንደነዚህ አይነት አካላት በአንድ ቤት ውስጥ የሚኖሩ እነሱም ይባላሉ ቤተሰብ ይባላሉ ማለት ነው። ከኔ ጋር ናችሁ ልጆች? መልካም እሺ። አሁን ገጽ አራት ላይ ደግሞ ስለ ጽህፈት ጽንሰ ሀሳብ ቀርቦልናል። እንግዲህ ፊደላትን ለመጻፍ የሚያስፈልጉ ምኖች አሉ፣ ቅርጾች አሉ። እነሱን አንድ በአንድ አብረን አሁን ከኔ ጋር እንመለከታለን ማለት ነው። ፊደላትን ሲመሰረቱ ምንን መሰረት አድርገው ነው የሚመሰረቱ? ቅርጾችን፣ የተለያዩ ቅርጾች አሉ። እነሱን ቅርጾች መሰረት አድርገው ምን ያደርጋሉ? ይመሰረታሉ። እስኪ እነዚህን ቅርጾች አንድ በአንድ ከኔ ጋር እንመለከታለን። የመጀመሪያው ምንድን ነው? ቋሚ መስመር ይባላል። ቋሚ መስመር ዚጋ ታያላችሁ አይደል? ቋሚ መስመር፣ ቋሚ መስመር ማለት እነዚህ ቀጥ ብለው ምን ያደረጉ ማለት ነው የቆሙ ማለት ናቸው። ስለዚህ እንደነዚህ አይነት መስመሮች የሚባላሉ ስማቸው ምንድን ነው የሚባለው ቋሚ መስመር በመባል ይጠራሉ ማለት ነው። ቋሚ መስመር። ስለዚህ እስኪ እዚህ ጋር ቋሚ መስመሮችን ደጋግማችሁ ጻፉ ይላል። ልክ እንደዚህ እያደረጋችሁ ምን ማድረግ ትችላላችሁ መጻፍ ትችላላችሁ ማለት ነው። እንደዚህ እያደረግ ምን ማድረግ እንችላለን መጻፍ እንችላለን። እሺ በሁለተኛ ደረጃ ደግሞ የምናያቸው የመስመር አይነቶች ምን ይባላሉ? አግድም መስመር ይባላሉ። አግድም መስመር፣ አያችኋቸው? እዚህ ጋር አግድም መስመር፣ ልክ እንደዚህ ማለት ነው። እንደዚህ አይነት እነዚህ ምን ይባላሉ? አግድም መስመር ይባላሉ ማለት ስለዚህ አግድሞች መስመሮችን በእንደዚህ አይነት መልኩ ምን ማድረግ ይቻላል? ማስመር ይቻላል ማለት ነው። በሶስተኛ ደረጃ ደግሞ የምናያቸው የመስመር ወይንም የቅርጽ አይነቶች ምን ይባላሉ? ሰያፍ መስመር የሚባለው ወይ እዚህ ጋር የምታዩት ሰያፍ መስመር። ሰያፍ ማለት ምን ማለት ነው? ወይንም በሌላ አጠራራችሁ ምን ይባላሉ ስላችሁ ይባላል። ልክ እንደዚህ ማለት ነው። እንደዚህ እንደዚህ አይነት መስመሮች ምንድን ነው የሚባሉት? ሰያፍ መስመር ይባላሉ ማለት ነው። ከላይ እንደገለጽኩላችሁ እንደ እነዚህ አይነቶች ምንድን ነው ያልናቸው? እነዚህ ቋሚ መስመር ይባላሉ። ቋሚ መስመር ይባላሉ። ከእኔ ጋር ናችሁ? ጥሩ። በአራተኛ ደረጃ ደግሞ የምናገኛቸው መስመሮች ወይንም ቅርጾች ምንድን ናቸው? ግራ ቅንፍ ይባላል። ግራ ቅንፍ፣ ልክ ግራ እጃችሁን ይዛችሁ እንደዚህ እንደዚህ እንደዚህ ስታደርጉት እነዚህ ምን አይነት ቅርጾች ናቸው? ግራ ቅንፍ ይባላሉ ማለት ነው። መልካም። ስለዚህ ግራ ቅንፎችን እዚህ ጋር በተሰጠው መስመር ላይ ማስቀመጥ እንችላለን ማለት ነው። ልክ እንደዚህ እያደረግን ማስቀመጥ ይቻላል። እሺ በአምስተኛ ደረጃ ደግሞ የምናያቸው ከግራ ቅንፎች ተቃራኒ የሆነው ምን ይባላል? ቀኝ ቅንፍ ይባላል ማለት ነው። ልክ ቀኝ እጃችን ይዘን ልክ እንደዚህ ማለት ነው። እንደዚህ አይነት ቅርጾች ምን ይባላሉ? ቀኝ ቅንፍ ይባላሉ ማለት ነው። መልካም በስድስተኛ ደረጃ ላይ ደግሞ የምናያቸው ወይም የምናገኛቸው የቅርጽ አይነቶች ምንድን ናቸው? ቀለበት የምንላቸው ማለት ነው። ቀለበት ልክ እንደዚህ ዜሮ ዜሮ ዜሮ የሚመስሉ ማለት ናቸው። እነዚህ ምን ይባላሉ? ቀለበት ይባላሉ ማለት ስለዚህ ቀለበቶቹን በዚህ መልኩ ምን ማድረግ እንችላለን? ማስቀመጥ እንችላለን ማለት ነው። ስለዚህ ቅርጾች አሁን እዚህ ጋር ያስቀመጥኩላችሁ ከላይ ጀምሮ ከአንድ ጀምረን እዚህ ጋር ያስቀመጥናቸው ቋሚ መስመር ብለናን ያቸኋቸው ቋሚ መስመር፣ እዚህ ጋር ያስቀመጥነው አግድም መስመር፣ ልክ እንደዚህ አይነቶች ሰያፍ ወይም ስላሽ መስፈር እንደዚህ በአራተኛ ደረጃ ደግሞ ያስቀመጥናቸው መስመሮች አሉ። እዚህ ጋር ግራ ቅንፍ፣ ቀኝ ቅንፍ እና ሌላስ ቀለበት፣ ቀለበት፣ ቀለበት ያላቸው እንደነዚህ እንደነዚህ አይነት ቅርጾች ወይንም መስመሮች ጠቀሜታቸው ምንድን ነው? ፊደላትን ለመመስረት እንጠቀምባቸዋለን ማለት ነው። እስኪ ለምሳሌ እንመልከት፣ እንዴት አድርገን ነው የምንጠቀም የሚለውን እስኪ እንመልከት። እዚህ ጋር ለምሳሌ አሁን ቀለበቶችንና አግድም መስመርን በመጠቀም ፊደል ምን መመስረት ይችላል? አንድ ቀለበት እዚህ ጋር ሌላ ቀለበት እዚህ ጋር ከዛ አንድ አግድም መስመር አያችኋቸው። እነዚህ ቀለበቶችንና አንዷን መስመር ስናገጣጥማቸው ማን ትመሰረታለች? ፊደል መ ወይንም ሆሄ መ ትመሰረታለች። እስኪ ሌላ ደግሞ ምሳሌ እንመልከት። እስኪ አንድ ቋሚ መስመር ሌላ አንድ ቋሚ መስመር ከዛ ደግሞ አንድ አግድም መስመር አያችሁ? ከዛ አንድ ቋሚ መስመር ባደርግ ማለት ተመሰረተች። ፊደል ሰ ተመሰረተች ማለት ነው። ስለዚህ በዚህ መልኩ እነዚህን ቅርጾች በመጠቀም ምኖችን መመስረት እንችላለን፣ ፊደላትን መመስረት እንችላለን ማለት ነው። ጥሩ እንግዲህ አሁን ደግሞ ገጽ ስድስት ላይ ስለ ተተኳሪ ፊደላት ወይንም ቅርጾችን መለየት የሚል አለ። ይህንን በተመለከተ ቲክቶክ ላይ እና ዩቲዩብ ላይ ከዚህ በፊትም ሰርቻቸዋለሁ። እስኪ አሁን አንድ በአንድ እንመልከታቸው። እዚህ ጋር ፊደላት ባለ አንድ እግር ፊደል፣ ባለ ሁለት እግር ፊደል፣ ባለ ሶስት እግር ፊደል እና እግር አልባ ፊደላት ተብለው ምን ይደረጋሉ? ይመደባሉ ማለት ነው። ማለት ምን ማለት ነው? አንድ እግር ካላቸው እነሱ ምን ይባላሉ? ባለ አንድ እግር ፊደል። ለምሳሌ እንመልከት እስኪ፣ ባለ አንድ እግር ፊደል አያቸው፣ እነዚህን ተመልክቷቸው፣ ቀ፣ ተ፣ ቼ፣ ነ፣ የ፣ ገ፣ ፐ፣ ሀ። እነዚህ ምን ይባላሉ? ባለ አንድ እግር ፊደላት ይባላሉ ማለት ነው። ማለት አንድ እግር ብቻ ነው ያላቸው ማለት ነው። ሁለተኞች ደግሞ ባለ ሁለት እግር ፊደላት ይባላሉ ተመልክቷቸው። እነማን ናቸው? ለ፣ ሰ፣ ሸ በአ ሀ ዘ ዠ ደ ፀ ጀ ቨ። ልክ፣ እነዚህ ፊደላት ስንት እግር ያላቸው? ሁለት እግር አላቸው ማለት ነው። ስለዚህ ምን ይባላሉ? እንደነዚህ አይነት ፊደላት ባለ ሁለት እግር ፊደላት ይባላሉ። መልካም። በሶስተኛ ደረጃ የምናያቸው ደግሞ ባለ ሶስት እግር ፊደላት፣ ሶስት እግር ያላቸው ማለት ነው። ተመልከቱ። ማን ማን ናቸው? ጨና፣ ሐመሯ እነዚህ ምንድን ናቸው? ባለ ሶስት እግር ፊደላት። ለምሳሌ ሐመሯን ተመልከቷት። ያት እንደች አላት ሌላ እንዳላት ሌላ እንዳላት፣ አንድ ሁለት ሶስት እግር አላት ማለት ነው። እሺ እግር ደግሞ የሌላቸው አሉ? ምንም እግር የሌላቸው? እነሱ ምን ይባላሉ? እግር አልባ ይባላሉ። እግር የሌላቸው ምን ይባላሉ? እግር አልባ ፊደላት ይባላሉ። እነማን ናቸው? ሰ መ ወ አ ፀ ሀ ፈ እነዚህ ፊደላት ምን የላቸውም? እግር የላቸውም ማለት ነው ስለዚህ ምን ይባላሉ እግር የሌላቸው ፊደላት እግር አልባ ፊደላት ይባላሉ መልካም እንግዲህ እነዚህን ተማሪዎች በግላችሁ በደንብ አድርጋችሁ እንድታጠኑ ልመክራችሁ እወዳለሁ የግድ ሁሎችን መያዝ አለባችሁ አንድ እግር ካላቸው እነሱ ምን ይባላሉ ነው ያልኳችሁ። አንድ እግር ካላቸው ምን ይባላሉ? ባለ አንድ እግር እንላቸዋለን። ባለ አንድ እግር ይባላሉ። ሁለት እግር ካላቸው ባለ ሁለት እግር ይባላሉ። ሶስት እግር ካላቸው ባለ ሶስት እግር ይባላሉ። እግር አልባ ወይም ምንም እግር ደግሞ የሌላቸው ከሆኑ ደግሞ ምን ይባላሉ? እግር አልባ ፊደላት ይባላሉ። መልካም እሺ፣ አሁን ወደሚቀጥለው ይዘት እንሄዳለን። አሁን ገጽ 15 ላይ ደርሰናል። ገጽ 15 ላይ ደርሰናል። አብራችን ተከታተሉ። አሁን እዚህ ጋር በተሰጡት ፊደላት ምን መስርቱ ነው? ቃላት መስርቱ የሚል ተተኳሪ ፊደላት ተሰጥቶናል። የመጀመሪያው ተተኳሪ ፊደል ማንና ማን ናቸው? በፊደልና ቀ ፊደል ማለት ነው። ስለዚህ በእነዚህ ፊደላት ወይም በእነዚህ ሆሄያት ምን መመስረት ማለት ነው ቃላት መመስረት ማለት ነው። ለምሳሌ እንመልከት። እዚህ ጋር ማየት ትችላላችሁ። በብ በሚለው በር ማለት ይቻላል። በብ በሚለው በሶ፣ ቀ በሚለው ፊደል ቀባ፣ ቀ የሚለው ፊደል ቀረ የሚሉ ምኖችን መመስረት እንችላለን፣ ቃላትን መመስረት እንችላለን። መልካም። አሁን እዚህ ጋ ትዕዛዝ ላይ አንድ የቀረበልን አለ። በበና ቀ ፊደልን ደጋግማችሁ ጻፉ ይላል። እነዚህ ፊደላት ምን እንድታደርጉ ነው ደጋግማችሁ እንደትጽፉ። ለምሳሌ በ እዚህ ጋር ተሰጥቶናል። በን እንዴት አድርጋችሁ ትጽፋላችሁ? በ እንደገና ደግሞ ሌላ በ አሁንም ደግሞ ሌላ በአድርጋችሁ መጽሐፍ ትችላላችሁ። ቀን በራሳችሁ ስሩ። ይቺ በሁለተኛ ደረጃ መልካም። አሁን ደግሞ የበ እና የቀዘር የሆኑትን ሁለተኛ ፊደላት ማለትም በቡና በቁ ምንድን ቃላት እንድንመሰርት ተሰጥቶናል። በብለን ማንን ነው የምንለው? ቡ። ቀብለን ማንን እንላለን? ቁ እንላለን። አሁን በእነዚህ ፊደላት ምን መስርቱ ነው የሚለን ቃላት መስርቱ። እሺ፣ ቡ፣ ቡቡ፣ ቡ፣ ቡጡ፣ ቁ፣ ቁር። ቁር ማለት ምን ማለት ነው? በጣም ብርድ፣ በጣም ቀዝቃዛ ማለት ነው፣ ቁር ማለት ከዛሳ ቁ በቁ የሚል ቃላትን ምን ማድረግ እንችላለን? መመስረት እንችላለን ማለት ነው። መልካም ከነገርናችሁ ተማሪዎች ጥሩ። አሁን ደግሞ የቡና ቁ ፊደልን ደግማችሁ ጻፉ ይላል። አሁን እዚህ ጋር የተቀመጡ ወይም የተሰጡን ማንና ማን ናቸው? ይችን ቡንና ቁን ደግማችሁ ጻፉ ነው። ቡን ስጽፉት ምን ታደርጋላችሁ? ልክ እንዴት ታደርጉና ቡ አድርጋችሁ ትጽፋላችሁ? ቁንሳ ይቺ መጽሐፊዋ ትንሽ ስለምታስቸግርን ቆ አድርጋችሁ መጽሐፍ ትችላላችሁ። የተከበራችሁ ወላጆች ልጆቻችሁ እነዚህን ፊደላት ደጋግመው እንዲጽፉና እንዲያውቋቸው ትረዷቸው ዘንድ ላስታውሳችሁ እወዳለሁ። መልካም። አሁን ደግሞ የበ ወይንም የቀ ሶስተኛ ፊደላትን እነሱን አብረን እንመለከታለን። ማናት እሷ ቢ ወይንም በቡ ቢ ቀቁ ቂ እንላለን ማለት። ስለዚህ በሶስተኛ ፊደላት ምን መመስረት ቃላት መመስረት ማለት ነው። ቢ በሚለው ቢሮ፣ ቢ በሚለው ቀቢ ቀለም፣ ቀቢ ልንል እንችላለን። እሺ ቂ በሚለው ሰ በቂ የበቃ ማለት ነው። ቂ ቂጣ። ስለዚህ በነዚህ በቢና በቂ እንደነዚህ አይነት ቃላትን መመስረት እንችላለን ትዕዛዝ፣ ዚህ ጋር በቢና ቂ ፊደልን በቃል መነሻ ላይ በማድረግ ቃል መስርቱ ይላል። መልካም አሁን ቃላት እንመሰረታለን። ቢ በሚለው ምን መመስረት እንችላለን? ቢ ብሎ ቢራ፣ ቢሮ። እሺ ቢ ብሎ ቢሮ። ቢ በሚለው ሌላስ ሞክሩ። ቢመጣ ልክ እንደነዚህ አይነት ቃላትን መመስረት ይቻላል። እሺ ቂ በሚለው ስ ቂ በሚለው ቂ፣ ቂም፣ ቂ፣ ቂጣ፣ ቂ በሚለው በቂ ብለን መመስረት እንችላለን ማለት ነው። መልካም አሁን እዚህ ጋር ደግሞ የተሰጠን የ በና የቃ አይምን የቀ አራተኛው ፊደል ነው። በ፣ ቡ፣ ቢ፣ ባ፣ ቀ፣ ቁ፣ ቂ፣ ቃ። አሁን በእነዚህ ምን መመስረት ነው? ቃላት መመስረት ነው። ባ በሚለው ባላ፣ ባባ፣ ካባ፣ ቃ በሚለው ሳ፣ ቃል፣ በቃ፣ ደቃ የሚሉ ምኖቹ መመስረት እንችላለን ቃላትን መመስረት እንችላለን። እሺ አሁን ትእዛዝ ገጽ አስር ላይ ባና ቃ ፊደልን በቃል መነሻ ላይ በማድረግ ቃላት መስርቱ ይላል። እሺ ባ በሚለው መስርቱልኝ። ባ እ ባቄላ አይደል እሺ። ሌላሳ ባ በሚለው አንድ ባቄላ ብሎናል። ባ ባልዲ ይስ በጣም ጥሩ እሺ፣ ባብ የሚለውንም ደግሞ ሌላ እንድመስሩትልኝ ባ ባቄላ፣ ባ ባልዲ፣ ባ ደግሞ ምንድን ባርኔጣ። ባርኔጣ ኮፍያ የሚመስል ማለት ነው ያ። እሺ፣ አሁን ደግሞ ቃ በሚለው ቃላትን እንመሰረታለን። ቃ ቃ፣ እሺ ቃሪያ እሺ አሁንስ ሌላ ቃ በሚለው ቃ ቃጠሎ እያላችሁ መመስረት ትችላላችሁ ማለት ነው። እሺ አሁን ደግሞ የበ እና የቀን ሌሎች ፊደላት እናያለን። በቡ ቢ ባ ቤ አምስተኛዋ። ቀቁቂቃቄ ቄ፣ አሁንም አምስተኛዋ የቄ። በእነዚህ የተመሰረቱ ቃላት እናያለን። ቤ ቤቢ፣ ቤ ቄቤ፣ ቤ ከቤ፣ የሰው ስም ማለት ነው። እሺ፣ ቄ ሱቄ፣ ቄ ሳቄ፣ ቄ ቄራ የሚሉ ቃላትን መመስረት ይቻላል። እሺ፣ በዚህ መሰረት እስኪ በቤና በቄ ቃላትን እንመሰርታለን። እሺ፣ ቤ በሚለው ቤቱ። እሺ፣ አሁንሳ ቤ በሚለው ሌላ ቃል መስሩትልኝ። ቤ ቤቲ፣ ቤቲ የሰው ስም ማለት ነው። እሺ፣ ሌላ ሳ ቤ በሚለው አቤ አበበ የሚለው ሲያጥር አቤ ብለን መስራት እንችላለን፣ ማለት እሺ። ቄብ የሚለውስ ቄ ቄብ የሚለው ቄ ቄብ ቄብ ቄብ ማለት ምንድን ነው? ገና እንቁላል ያልጣለች ዶሮ ምን ትባላለች? እሷ ቄብ ትባላለች። እሺ፣ ሌላስ ቄ ቄስ ቄስ ያን መመስረት እንችላለን ማለት ነው። እሺ አሁን ደግሞ የበና የቀ ስድስተኛ ፊደላት እነሱ ማን ናቸው? ብና ቅ ይባላሉ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ ስድስተኛ ፊደላት ናቸው። እነዚህ ሁለቶቹ ማለት ነው በእነሱ የተመሰረቱ ቃላት እናያለን። ብ፣ ብር፣ ብ፣ ቅብ ብ ብቻ እሺ። ቅ ቅር ቅ ቆቅ ቅ ብቅ የሚሉ ምኖችን መመስረት እንችላለን፣ ቃላትን መመስረት እንችላለን። እሺ፣ አሁን ደግሞ እዚህ ጋር መልመጃ ተሰጥቶናል። በብና ቅ መነሻ በማድረግ ቃል መስሩ ይትላል። ብ ብር። እሺ፣ አሁን ብ በሚለውስ ብርቄ የሶስም የሚሉ ቃላትን መመስረት እንችላለን። እሺ ብ አሁንም ብረት ብረት የሚል ቃልን መመስረት እንችላለን። እሺ ቅብ የሚለው ደግሞ እስኪመስሩት ል ቅ አንደኛ፣ ቅብ የተቀባ ማለት ነው። እሺ ሌላስ? ልቅል የውሃ መያዣ ማለት ነው። የውሃ መያዣ እቃ። እሺ ሌላስ? ቅቤ የሚሉ ቃላትን መመስረት ይቻላል። መልካም አሁን ደግሞ የበና የቀን ሰባተኛ ፊደላት ዝርያዎች አብረን እንመለከታለን። በ ቡ ቢ ባ ቤ ቢ ቦ ቀ ቁ ቂ ቃ ቄ ቅ ቆ በእነዚህ የተመሰረቱ ቃላት ቦና ቆ የበ ሰባተኛ እና የቀ ሰባተኛ ፊደላት ዝርያዎች ናቸው። እነዚህ እሺ ቦ በሚለው ዳቦ፣ ቦይ፣ ሽቦ የሚሉ ቃላትን መመሰረት ይችላል። ቆ በሚለው ደግሞ ቆሎ፣ ቆላ፣ ቆጮ የሚሉ ቃላትን መመስረት እንችላለን። እሺ አሁን እዚህ ጋር የተሰጠን ትዕዛዝ አለ። በቦና በቆ ምን መስርቱ ነው? ቃላት መስርቱ። እሺ አንድ ላይ እንመሰርታለን። ቦ በሚለው መስርቱልኝ። ቦ ቦንቦሊኖ፣ ቦንቦሊኖ መመስረት እንችላለን። ቦ ቦቲ። እሺ ቦ በሚለው አሁንም ዳቦ የሚሉ ቃላትን መመስረት ይቻላል። ቆ ቆሎ። እሺ አሁንም ቆ በሚለው አንቆ፣ አንቆ መያዝ ማለት ነው። አንድን ሰው አንቆ የያዘ ማለት የሆነ ጭብጥ አድርጎ የያዘ ማለት አንቆ፣ ቆ በሚለው አሁን ደግሞ ሌላ ቆ፣ ቆለፈ፣ ቤቱን ዘጋ ማለት ነው። የሚሉ ቃላትን መመስረት ይቻላል ማለት ነው። መልካም እንግዲህ እዚህ ጋር ደግሞ በበና የቀና የበፊደላትን ደግማችሁ እንድትጽፉ ነው፣ እዚህ ላይ መስራት ይችላላቸው። አሁን እዚህ ጋር ደግሞ አለ ትዕዛዝ በሚከተሉት ሕዋያት እና ቃላት መስርቱ ይላል። አሁን ከላይ እንደ መሰረት ነው አይነት ነው። እሺ በብ የሚለው በላ ይቻላል። በ በሚለው ሁለተኛ ቡ ቡቡ ገቡ ነገናት ገቡ የሚሉ ምኖችን ቃላትን መመስረት ትችላላችሁ ማለት ነው። እሺ ቢ በሚለው ቢ፣ ቢራ፣ ቢሮ ባ ባ በሚለው ባልዲ። እሺ፣ ቤ አምስተኛ፣ ቤት ስድስተኛ፣ ብ ብር። እሺ፣ ሰባተኛ፣ ቦ በሚለው ቦ በሚለው አንድ ቃል እስኪ መስሩትልኝ። ቦምቦሊኖ፣ ቦ በሚለው ማለት ነው። ቦቲ የሚሉ ቃላትን መመስረት ትችላላችሁ። እሺ፣ በቀ ደግሞ እንመሰርታለን። ቀ፣ ቀበሮ፣ ቁ፣ ቁልፍ፣ ቂ፣ ቂጣ። እሺ፣ ቂ፣ ቂጣ። ሌላ ደግሞ መስርቱ። ቃ አሪያ ቄ አውቄ ሺ ቅ ቅ ትልቅ ቆ ቆ በሚለው ምን መመስረት ይቻላል? ቆብ እያላችሁ ምን ማድረግ ትችላላችሁ? ቃላትን መመስረት ትችላላችሁ ማለት ነው። ቆብ ቆብ እና ሌሎችንም ቃላት መመስረት ይቻላል። ከኔ ጋር ናችሁ ተማሪዎች፣ ወላጆች ብሎም አስተማሪዎች። መልካም እዚህ ጋር እንግዲህ ተተኳሪ ፊደላትን ያው ደግሞ መጽሐፍ ነው እሱን መስራት ትችላላችሁ። አሁን እዚህ ጋር ትዕዛዝ ደግሞ በቃላት ውስጥ የተጓደሉትን ፊደላት አሟሉ የሚል ተሰጥቶናል። ፊደል ተሰጥቶናል እሱን ቃል አሟሉ የሚል ነው እሺ ቄ ዳሽ ይላል። መልሱ ማን ይሆናል እሺ ያ ቄብ ብ ብትለሆን ይሆናል ቄብ ቄ ቄብ እዚህ ጋ ብ ብትገባ መልሱ ትክክል ይሆናል ቄብ ቄብ ማለት ምንድን ነው? ያልኳችሁ እንቁላል ገና ያልጣለች ዶሮ እሷ ምን ትባላለች? ቄብ ትባላለች። እሺ ሁለተኛው ቦ ዳሽ ቦ መልሱ ማን ይሆናል የስ